ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ኖር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደማ። ቤተሰብ እግዚአብሔር በሚያውቀው ነው። የቴዲን ሞት በፍጹም አላመንኩም ነበር። እውነት እንጃ ምን እንደምላችሁ አላቅም። እኔ አላመንኩም ግን በቃ የብሬክስ ቴሌግራም ላይ ራሱ እውነት ነው ያሉ ሲጠይቁት፣ እውነት ነው፣ እውነት ነው፣ እውነት። እኔ እንደውም ትናንትና ብዙዎቹ ሲፖስቱት ማለት ነው ምን እንደመሰለኝ ታውቃለች? የብሬክስን እያለፈ ፎቶውን ምናምን እየፖሰጡ አብረው እየቆረጡ ምናምን ያመጡ ነበር የመሰለኝ እኔ በጣም እየደነገጥኩት። እናንተ ማ እንደኔ የደነገጠ ሰው አለ? በኢየሱስ እንደ ዛሬ ሞት አስደንግጦኝ ግን አያውቅም። እውነት እንደ ዛሬ ሞት እንደዚህ አስደንግጦኝ አያውቅም ማለት ነው። እናንተ ጤነኛ ልጅ እኮ ነበር አመመኛል አለ ምን አላለ ደግሞ ገለውት ነው ይባላል አቤት እኔ መድሃኔዓለም ምንድን ነው የሚሻለን በቃ በሄድንበት እኛ መሞት ነው በቃ ስራችን በቃ በየሄድንበት እንደ አህያ በቃ ሬሳችን ቆመን አያምርብን፣ ሞተን አያምርብን በቃ በየሄድንበት አረ ወገን እንተሳሰብ። አረ ወገን እንተዛዘን። አረ የሌሎች ሀገር ዜጎችን እንያቸው እንዴት እንደሚተዛዘኑ እንዴት እንደሚተሳሰቡ። አረ እንደው እኛ ምንድን ነው የገባብን? ግን ግን ኢትዮጵያውያን ምን ነክቶ ነው? ወይኔ ጉዴ። በስመ አብ ለመንፈስ ቅዱስ። በአሁኑ ሰዓት እኔ ሰውን ራሱን እንጃ ጠላይን ራሱ ማመን እያቃተኝ ነው እናንተ እኔ ምን እንደምል እራሱን የቃላት የለኝም። እግዚአብሔር አምላክ እሱ ነፍሱን ባጸደገነት እያኑርለት፣ የሰማዩን አይንፈገው። የምድሩስ የመከራ ዘመን ነበረ፣ የመንከራተት ዘመን ነበረ። ተይዞ ወደ ሀገር ቤት ገብቶ ነበረ። ከዛ ተመልሶ ደግሞ በባህር ተመልሶ ወደ ሳውዲ መጣ። ብቻ ከባድ ነው እውነት። እንደዚህ መከራችሁን አይታችሁ አንድ ቀን ሀገራችሁ ላይ ገብታችሁ እፎይ ሳትሉ ህይወታችሁ አለፈ ወይም ሞተ ሲባል በጣም ያስደነግጣል ማለት ነው። በተለይ በስደት ላለን ልጆች በጣም ያስደነግጣል። እግራችንን እያመመን ወገባችን እያመመን እጃችን ሰውነታችን እየተቀጠቀጠን ራሳችንን እያመመን አሞናል እንኳን ብለን ስንናገር ፋናዶል ውሰዱበት ተኙበት እንኳን አይሉንም። ፋናዶል ውሰዱበትን እየተባልን እየሰራን ያለን ልጆች ለእኛ መማሪያ ነው ብዬ አስባለ። እውነት እኛም ነገ እሱ ጣ ስለሚደርሰን በሰላም ኖረንም አልኖረንም በሰላም ሀገራችን ገብተን ፈጣሪ ለነሳ አብቅቶ ነሳ ገብተን ከዛ ብንሞት የማይቆጭ ምኖት የኛ ሞት እኮ በቃ አሁን የአህያ ሞት እኮ የኛ ሞት እኮ የአህያ ሞት ነው። እያንዳንድ ሽወቅ እንደው መድሃኒ ዓለም እንደዚሁ እንደወጣሁ አያስቀረኝ አያስቀራችሁ። እውነት ነው። እኔ በጣም ነው የደነገጥኩት። የቴዲ ሞት በጣም ነው ያስደነገጠኝ። እንደ ሰው ከሳምንት በፊት ይሆን ከስንት ቀን በፊት ብቻ የሆነ ቪዲዮ ሰርቶ ነበር። ፊቱ ተበላሽቶ ምናምን በማክስ ነበር የሚገባ ምናምን ላይቭ ላይ ቲክቶክ ላይ ለምንድነው በማክስ ያሉት ምናምን? ብቻ በሱ በሽታ ታሞ ነው እንዳለ፣ ደህና ነኝ ታክሜ ድኛለሁ ብሏል። ደህና ነኝ ብሏል። ከባድ ነው። ደና አደራችሁ ሲባል ራሱ ደህና ደህና ነኝ እግዚአብሔር ይመስገን ለማለት ራሱ በጣም እየከበደ ነው። ምነት ዛሬ አይተን ነገ የለም፣ ማታ ይተኑ ለጠዋት የለም፣ ጠዋት አይተኑ ለማታ የለም። እንደው ገለውት ከሆነ ኢትዮጵያውያን በጣም አረመኔዎች ሆነናል። እርስ በራሳችን እየተበላላን። ለነገሩ ሀገራችን እስ እንደዛው አይደለም ግን የእሱ የሚያሳዝነው እንደዚህ በስደት ተንከራቶ ይዘው እንኳን ሲያስገቡት ወደ ሀገሩ ተስፋ አልቆረጠም፣ ተመልሶ መጣ። በቃ መጨረሻው የነፍሱ መጨረሻ ሆነ። ስደት ማለት ነው። ወይኔ ጉዳችን ፈላ። እንደው ወንድሞቻችን እባካችሁ፣ በተለይ በውጭ የሚሰሩ ወንድሞች እኔ እንጃ እኔ ምን እንደምላላቅም እራሳችሁ እንጠብቁ ከሰው ጋር አትጣሉ ጓደኛዬ ነው ብላችሁ የሆነ ነገር እንኳን አትናገሩ ምክንያቱም ከኋላችሁ ነው የሚወጋችሁና ወይ ፈጣሪ እግዚአብሔር እሱ ይጠብቀን ነፍሱን በአፀደ ገነት ያኑረው ነው የሚለው ሌላ ምንም አልልም የሰው ሁሉም ሰው ይሞታል ግን የሞታችንን ቀን ነው ማናውቀው ሁላችንም እንሞታለን ሁላችንም እንከተለዋለን ግን ደግሞ መድሃኒዓለም እሱ ሞታችንን ያሳምርልን አሟሟታችንን ያሳምረው። እውነት እንዶ አሟሟቴን አሳምርልኝ ጌታዬ ማለት ትልቅ ነገር ነው። ለቤተሰብ ሁላ ጸጸት፣ ለወገኖቹ፣ በተለይ በአጠገቡ ላሉት መሲ እራሱ ፖስታው፣ ፌስቡክ ላይ እንዴት እንዴት እንደሚያስለቅጽ የዛፈጭው ጽሑፍ በኢየሱስ ስም በጣም ከባድ ነው፣ በጣም ከባድ ነው። እውነት እግዚአብሔር አምላክ ነፍሱን ይማረው፣ ያ ጸደቀነት ያኖረው። ሌላ ምንም አይባልም። እንግዲህ ይሄ ለእኛ መማሪያ ነው። እየታመምን ለማዳን ቤት እያቃሰትን ለምን ሰራ? ከዛሬ ነገ ይሻል ይሆናል ቆይ ሐኪም ቤት ውሰጂ ልበላት ወይ ሳልበላት እያልን እየተሳቀቅን ተሳቀቅ፣ ለምን ሰራ? ልጆች መማሪያ ነው እውነት። እያመመን እያመመን ነው የምንሰራው ነው እኔ በበኩሌ እያመመኝ ነው የምንሰራው፣ እውነት፣ እግሬ ያመኛል፣ እራሴ ያመኛል፣ ሁሉ ነገሬ ያመኛል። ግን በቃ ምንም ማድረግ አልችልም። ወደ ሀገሬ ሳስብ ደግሞ የሀገሬ ሰላም ያስጨንቀኛል። ሄጅም ያው ጭንቀት ነው ብዬ ነው የማስበው እና እኔ እኔ አላውቅም። እኔ እኔ እንጃ። እኔ ትናንትና ተኮስቶ ምናምን ሲያራግቡት ሳይ በፍጹም አላመንኩም። በፍጹም ማለት ነው። ምን ማለት እንዳለብኝ አላውቅም። ብቻ መድኃኔዓለም ሁላችንም ጠብቆ ለሀገራችን ያብቃል። እሱንም ለወገን ዘመዶቹ፣ ለጓደኞቹ መጽናናትን ይስጣቸው። የኢትዮጵያ፣ ኢትዮጵያ መከራው አበዛ። ልጆቿን ጨርሳ ጨርሳ ምን ብትሆኑ? ፈጣሪ ትዕግስቱን ስጠን። እንደው ወይኔ ነፍሲ፣ ነፍስ ይማር እንግዲዬ። ለምን የሚባለው ነገር አንድ ሰው ከሞተ በኋላ ነፍስ ይማር ነው። ሌላ ምን ይደረጋል? ምንም አንመልሰው፣ ምንም ማድረግ አንችልም። እና እንደው ለእናቱ ለቤተሰብ፣ ለእህቱ፣ ወንድሞቹ ጽናቱን ይስጣቸው። ወይኔ ጉዴ፣ ስማ፣ ለነገሩ ቋሚ ምን ይሆናል? የሞተ ተጎዳ ነው። ዘላለሙን አንድ ቀን ሳያልፍለት ሳያልፍለት ሰው በሰው ሀገር ተንከራቶ ሲኖር በጣም ያሳዝነ። እንደዚህ የሚያምን ነገር የለም እውነት። በቃ እኔ እንጃ። እኔም ነገ ሞታለሁ ብለሽ እንድታስብ ያደርጋል። በቃ እኔም ነገሞት ነገሞች አድሬው በቃ ይህን ነው የምታስቡት ብቻ